ለምሳሌ የመስቀልን በዓል ላክብር፣ የእሬቻ በዓልን ላክብር፣ የጥምቀት በዓልን ላክብር፣ የትንሣኤ በዓልን ላክብር፣ የልደት በዓልን ላክብር ወዘተ ብሎ አንድ ሰው ቢመጣ መጀመሪያ ምንድን ነው ኢንቴንሽንህ? የሚል ነው። ሐሳብህ እንዴት መጣልህ? ሐሳብ በምን ሐሳብ መጣልህ? እንዴት ሊመጣልህ ቻለ? ውሳኔው ሐሳቡ ምን ይመስላል? ቀኑን ለማክበር ያደረግክበት ውሳኔ፣ እዛ ውሳኔ ላይ፣ እዛ ድምዳሜ ላይ የደረስክበት ኢንቴንሽንህ ምንድን ነው? በዚህ ላይ የተሰቀለው ነው ያዳነን። ይሄ ያደለም እኮ ያዳነን በዚህ ላይ የተሰቀለው ነው ያዳነን። ይሄ ግን ቃል አለው መከራው ቃል አለው፣ የሚነገር ቃል፣ የሚታወጭ ቃል፣ የሚሰበክ ቃል ነው ያለው። ስለዚህ አንድ ሰው የመስቀል በዓል ላክብር ቢል ሐሳቡ ምንድን ነው? አንዳንዱ ሰው ሰንበት የተለየች የእግዚአብሔር ቀናት በቃ ቅዳሜን ማለት ነው፣ የተለየ ቀን ነው ምናምን ብሎ ያንን ቀን እንደተለየ ቀን ይቆጥረዋል። አንዳንዱ ደግሞ ምንም አይነት ቀን የለም፣ በቃ ሰንበታችንም ራሱ ክርስቶስ ነው፣ በክርስቶስ አርፈናል፣ ምንም አይነት ነገር የለም ብሎ የሚያስብ ሊኖር ይችላል። ውሳኔ የለብህ በል። አሁን ሌላውን ሰው ተወው። እንዲሚያደርግ ኃጢአተኛ ነው እንዲሚያደርግ ኩነኔ ነው እንደዚህ የሚያደርግ ልክ ነው አይደለም ቢለውን ከማየት በፊት መጀመሪያ ያንተ ሀሳብ ምንድን ነው? ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ለዘላለም ድረስ ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን የእውነት አምድ ቤተሰቦች በየስፍራ ሁሉ የምትኖሩ የጌታ የኢየሱስ ጸጋና ሰላም ከመንፈሳችሁ ጋር ይሁን። ጌታ በነገር ሁሉ የተባረከ ይሁን። ጌታ ይመስገን። የእውነት አምድ ቤተሰቦች በእግዚአብሔር ቃል ጥናት በጣም እየበረታችሁ ስለሆነ እግዚአብሔርን ስለ እናንተ እጅግ አድርጌ ያመሰግናለሁ። ጥያቄዎች እየጠየቃችሁኝም ስለሆነ ደግሞ በጣም ደስ ብሎኛል። ጌታ ይመስገን። መፈለግንም ማድረግንም በእኛ ሕይወት የሚያደርግ ያው እሱ ነው። ስለዚህ በሚያስተምረው የእግዚአብሔር ጸጋ በኩል እየተማራችሁ እንደገና ወደ ላይም ጌታ ኢየሱስን በመናፈቅ የተጠመደ ሕይወት ስላላችሁ ጌታን እጅግ አድርጌ አመሰግነዋለሁ። ምክንያቱም ቃሉ በወንዝ ዳር የተተከለች ፍሬዋን በየጊዜው የምትሰጥ ቅጠሏ እንደማይረግፍ ዛፍ እንደሚሆን ይናገራልና የለመለመ የክርስትና ህይወት እና በሱም ሆናችሁ ደግሞ ብዙ መንፈሳዊ ፍሬ እያፈራችሁ ስለሆነ ጌታዬን በክርስቶስ ኢየሱስ አመሰግናለሁ። ከተጠየቁ ጥያቄዎች ወይም የእውነታምድ ቤተሰቦች በቴክስት በተደጋጋሚ ከጠየቁኝ እና ላይቭም በነበረን የእግዚአብሔር ቃል ጥናት በተደጋጋሚ ወንድሞች ከጠየቁኝ ጥያቄዎች መካከል አንዱን ነው ዛሬ ይዤላችሁ የቀረብኩት። ይሄም የመስቀል እና የእርቻ በዓል በሚከበርባቸው ጊዜያት እንዴት ነው ይሄ ከመጽሐፍ ቅዱስ አንጻር እንዴት ይታያል? ቀንን ማክበር እንዴት ይታያል? ብለው የሮሜ ምዕራፍ 14 ቁጥር ስድስት ቀንን የሚያከብር ለጌታ ብሎ ያከብራል ተብሏልና ለጌታ ብለን ብናከብረው በዓል ማክበራችን ተገቢ ነው ወይ ትክክል ነው ወይ፣ የእግዚአብሔር ቃል እድል ወይም ድጋፍ ይሰጠናል ወይ የሚል ነው። በተለይ ደግሞ በዚህ ቆላስያስ ምራፍ ሁለት ላይ ካለው አንጻር ክርስትና የቀን አምልኮ ወይም የቀን አክብሮት ወይም የቀን ክብረ በዓል እንደሌለው ይታወቃል። ለምሳሌ ቆላስያስ ምራፍ ሁለት ላይ እንግዲህ ስለ መብል ወይም ስለ መጠጥ ቁጥር 16 ማለት ነው። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ስለሚል ሰንበት ቀንን ነው የሚወክለው። ወር መባቻ ደግሞ ወራዊ በዓላት አሉ። እንደገና ደግሞ ስለ በዓል የሚለን በዓመት ስለሚመላለሱ በዓላት ነው ይሄ ክፍል የሚነግረንና ወር መባቻ ቀን፣ ሰንበት እንደዚህ የሚባል ነገር ከሌለ፣ እዚህ ጋር ደግሞ ቀንን የሚያከብር ለጌታ ብሎ ያከብራል ማለት ሁለቱ ምን ማለት ነው? ደግሞም በሌላ ሁኔታ ሲታይ ቀኖቹን ዋጁ ይላል። እና በዓሉን ብናከብረው ጤናማ ነው ወይም ችግር የለውም ወይ የሚል ጥያቄ ይከሰታል። የተወደዳችሁ ቅዱሳን፣ እንግዲህ ይህንን ጥያቄ ለመመለስ ከመጀመራችን በፊት ሮሜ ምዕራፍ 14 ስለ ስለምንድን ነው የሚያወራው ብለን ነው የምናየው። ሮሜ ምዕራፍ 14ን ግን ከማብራራታችን በፊት ራሱ የሮሜ መልእክት እንዴት ነው የሚታየው የሚል ነው። ምዕራፍ አንድ ሮሜ ምዕራፍ አንድ የአሕዛብ ኃጢአተኝነት፣ ሮሜ ምዕራፍ ሁለት የአይሁድ ኃጢአተኝነት፣ ሮሜ ምዕራፍ ሦስት የሰው ልጅ ኃጢአተኝነትና የኃጢአት መፍትሄ ስለሆነው ጸጋ የሚናገር ነው። ከምዕራፍ አራት ጀምሮ ግን እንዴት በክርስቶስ ኢየሱስ በማመን ጽድቅ እንደ ተቆጠረልን ይናገርና ምዕራፍ አምስት ከእግዚአብሔር ጋር ከታረቀን ከእሱ ጋር እንዴት ሰላም እንደሆነን በክርስቶስ ወይም ሰላም እንደፈጠርን ወይም ሰላም እንዳለን ይናገራል። ምዕራፍ ስድስት መሞታችን ያረዳናል። እንግዲህ እንደምታውቁት ምዕራፍ ሰባት በኃጢአት የሚወዛገበውን በህግ ሥራት ውስጥ ያለውን ሰው ያስቃኝናል። ምዕራፍ ስምንት በክርስቶስ ኢየሱስ ላሉ ኩነኔ እንደሌለባቸው ይናገራል። ምዕራፍ ዘጠኝ ምዕራፍ አስር እና ምዕራፍ አስራአንድ የእግዚአብሔርን ተስፋ ለእስራኤል ይነግረናል። ምዕራፍ አስራ ሁለት ላይ ግን አዲስ ነገር ነው የሚጀምረው ከምዕራፍ አራት እስከ ምዕራፍ አስራአንድ የእግዚአብሔር ስለሆነው ነገር እግዚአብሔር ለሰው ስላደረገው ነገር ይናገርና ከምዕራፍ አስራ ሁለት በኋላ ግን የሰው ልጆች ምን ማድረግ አለባቸው ለዛ ለተቀበሉት ጽድቅ ለተቆጠረላቸው ጽድቅ ምንድን ነው የሚሰጡት ምላሽ ሚለውን ነው የሚነግረን። ምዕራፍ አስራ ሁለት እንደዚህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው፣ ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራሄ እለምናችኋለሁ ይላል። ስለዚህ ሰውነታችሁን፣ ማንነታችሁን መስዋዕት አድርጋችሁ ስጡ ይልና፣ በቃ ራስን ስለ መስጠት ይናገራል። ስለዚህ ራስን መስጠት ማለት መሰዋት ነው ተብሏል። እንግዲህ ስለ መስዋዕት በአእምሯችን ስናስብ አንድ ከቤታችን ጎትተን ያመጣነውን በግ አንድ ጊዜ ካረድነውና መሰዊያው ላይ ካስቀመጥነው በኋላ መልሰ በህይወት ኑር ወይም ተንቀሳቀስ፣ የኔ ገንዘብነህ ማለት አንችልም። ኦልሬዲ ምን አድርገነዋል? አቅርበነዋል። ስለዚህ አማኝም ለእግዚአብሔር ራሱን ህያው መስዋዕት አድርጎ የሰዋ ስለሆነ ወደፊት ለራሱ አይደለም፣ በቃ ተሰውቷል። የእሱ ህይወት አብቅቷል። አሁን የሚኖርበት ኑሮ በክርስቶስ ኢየሱስ ላይ ባለው እምነት የሚኖረው ነው። የሚኖረው ለእግዚአብሔር ደስታ ነው፣ የሚኖረው ለእግዚአብሔር ክብር ነው፣ የሚኖረው ለእግዚአብሔር ሀሳብ ነው እንጂ ወደፊት ለራሱ አይኖርም። ምክንያቱም ህያው መስዋዕት አድርጎ ራሱን ስላቀረበ ምዕራፍ አስራ ሦስትም ይህንኑ ነገር ያጸናል። ምዕራፍ 14 ላይ የሚናገረው ታዲያ ስለምንድን ነው? በጉባኤ መካከል ወይም በዛች በሮሚያ አጥቢያ ጉባኤ መካከል ሁለት አይነት ሰዎች አሉ። እነማን ናቸው? አይሁድና አህዛብ። አይሁድ የአብርሃም ልጆች፣ የያዕቆብ ትውልዶች ናቸው። እነዚህኛዎቹ ደግሞ ህዝቦች ናቸው። በቃ ከእስራኤል ውጭ፣ ከተስፋው ውጭ፣ ከኪዳን ውጭ ያሉት ናቸው። ምንም አይነት ተስፋ የሌላቸው እነዚህ ሰዎች ደግሞ አሉ በዚህኛው በኩል ማለት ነው። ሁለቱ ግን በክርስቶስ ኢየሱስ በማመን በአንድ አጥቢያ ውስጥ አንድ በአንድ የአካል ራስ ላይ እነሱ ደግሞ የአካል የተለያዩ ብልቶች ሆነው ተገጥመዋል። ወይም በቤተ ክርስቲያን ላይ እርሱ ክርስቶስ ኢየሱስ የማዕዘን ራስ ድንጋይ ሆኖ ሌሎቹ እንደ ህያዋን ድንጋዮች ሆነው ተጋጥመው አንዲት በቃ አካል ሆነዋል። እነዚህ ሰዎች በተለያየ መንገድ ግን አይግባቡም፣ ይናቆራሉ እርስ በርስ ይለያያሉ። እርስ በርስ ያለማግባባት በመካከላቸው አለ። ለእነዚህ ሰዎች ጳውሎስ የሚለው ምንድን ነው? ቁጥር አንድን እንመልከተው። በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን ሰው አለ፣ ደካማው አትክልት ይበላል አለ። የሚበላ የማይበላውን አይናቀው፣ የሚበላው በሚበላው ወይም የማይበላው በሚበላው አይፍረድ። እግዚአብሔር ምን ብሎታል? ተቀብሎታል እያለ ይናገራል። እንግዲህ እንደምታውቁት አይሁድ የሚበሉት የምግብ አይነት በቃ የተመጠነ ነው። ለምሳሌ ከስጋ መካከል ምን ይበላሉ? ሸኮናው ክፍት የሆነውንና የሚያመሰኳውን ይበላሉ። አህዛብ ደግሞ ሸኮናው ድፍን ይሁን ክፍት ይሁን የሚያመሰኳ ይሁን አያመስኳ ለነሱ ይሄ ጉዳያቸው አይደለም። ያገኙትን በቃ እምሽክ አድርገው ነው የሚበሉት። ስለዚህ እነዚህ ሲበሉ ሲያዩቸው ይጸየፏቸዋል። እነዚህ ደግሞ ሳይበሉ ቀርተው እምቢ ሲሉ ደግሞ እነዚህ ደግሞ እነዛን ይወቅሷቸዋል። በመካከላቸው መለየት ኖረ። ይሄንን ለግንዛቤ አድርጎ ነው ጳውሎስ የጻፈው። ዝም ብለን በደምሳሳው መጽሐፉን ብናነበው ጳውሎስ በሁለቱም በአሕዛብም ይሁን በአይሁድ ልብ ውስጥ ስፍራ ላለማጣት የሚያመቻምች አይነት ሰው ሆኖ ልናየው እንችላለን። ዝም ብሎ በደምሳሳው መጽሐፍ ቅዱስን አንብቦ የሚያልፍ ሰው ሊብራል አይነት አስተሳሰብ ያለው ይመስላል። ጳውሎስ እናንተም ኢትሶኬ እናንተ ኢትሶኬ የሚል ይመስላል፣ ግን እንደሱ አይደለም እያለ ያለው ጳውሎስ ስለሚበላም ስለማይበላም ስለ ቀን አከባበርን በተናገረበት ጊዜ በጣም ክሪቲካል የሆኑ ሁለት ዋና ዋና ጥያቄዎችን ጠይቆ ነው የሚያልፈው። ዛሬ በዓልን እናክብር ለምንል ሀ አንደኛው መቶ ክፍለ ዘመን ላይ ይላለን ኢትዮጵያውያን ለእኛ እንዴት ነው ነገሩን የምንረዳው የሚለውን በጣም ቅርብ አድርጎ የሚያሳየን ይሄ ሁለት ጥያቄ ነው። የመጀመሪያው ጥያቄ ጳውሎስ የሚለው ምንድን ነው? ቁጥር አምስት ምን ይለናል? ይህንን በተመለከተ ይህ ሰው አንድ ቀን ከሌላው ቀን እንዲሻል ያስባል። ያ ግን ቀን ሁሉ አንድ እንደሆነ ያስባል አለ። አንዳንድ ሰው ቀን ሁሉ አንድ ነው፣ ምንም ልዩነት የለውም ይላል። አንዳንዱ ደግሞ አንዱ ቀን ከሌላኛው ቀን ይሻላል ይላል። ይሄ የሰንበትን አከባበር ነው በመጀመሪያ እንድንረዳ የሚያደርገን። ምክንያቱም አውዱን ለቀን ከሄድን በጣም በጣም እንስታለን። ግን ቀኑ አንዳንዱ ሰው ሰንበት የተለየች የእግዚአብሔር ቀን ናት፣ በቃ ቅዳሜን ማለት ነው፣ የተለየ ቀን ነው ምናምን ብሎ ያንን ቀን እንደተለየ ቀን ይቆጥረዋል። አንዳንዱ ደግሞ ምንም አይነት ቀን የለም በቃ ሰንበታችንም እራሱ ክርስቶስ ነው። በክርስቶስ አርፈናል። ምንም አይነት ነገር የለም ብሎ የሚያስብ ሊኖር ይችላል። አሁን ተመልከቱ፣ እያንዳንዱ በገዛ አእምሮ አጥብቆ ይረዳ ብሎ ይጀምራል ባለው ይቀጥላል። አእምሮ አጥብቆ ይረዳ ይህንን ነገር እስቲ ሰው ይፍረደው፣ በገዛ አእምሮ ይበይን እስቲ። በአዲሱ መደበኛ ትርጉም ቁጥር አምስትን እንዲህ ልናነበው እንችላለን። ምን ይላል? አንድ ሰው አንዱን ቀን ከሌላው የተሻለ ቅዱስ አድርጎ ይቆጥራል፣ ሌላው ደግሞ ቀኖች ሁሉ እኩል እንደሆኑ ያስባል። እያንዳንዱ የራሱን ውሳኔ ልብ ብሎ ይወስን ይለናል። በጣም አይትንኬ ጥሩ ነው። ልብ ብሎ ይወስን ማለት ኢንቴንሽኑ ምንድን ነው? ውሳኔህን ልብ በል። አሁን ሌላውን ሰው ተወው እንድሚያደርግ ኃጢአተኛ ነው፣ እንዲሚያደርግ ኩነኔ ነው፣ እንደዚህ የሚያደርግ ልክ ነው አይደለም የሚለውን ከማየት በፊት መጀመሪያ ያንተ ሀሳብ ምንድን ነው? ሰው እናውቃለን። ሐዋርያው ጳውሎስ ሮሜ ምዕራፍ ስድስት ላይ ሲነግረን ሰው ሞቷል ብሎናል። ሮሜ ምዕራፍ ስድስትን አንድ ጊዜ ላስታውሳችሁ ምን እንደሚል ሞቱን በሚመስል ሞት ከእርሱ ጋር ከሞትን ወይም ከተባበርን ትንሳኤውን በሚመስል ትንሳኤ ከእርሱ ጋር እንተባበራለን። እንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይልና የሞተስ ከኃጢአቱ ጸድቋል ብሎናል። ስለዚህ የሞትነን በማ በክርስቶስ ኢየሱስ ክርስትና ሲጀመር እኮ ሞቶ መጀመር ነው። ስለዚህ የሞተ ሰው ስለሆነ ለራሱ ደስታ ሊኖር አይችልም ሰው። ስለዚህ ውሳኔው ከምን አንጻር ነው የሚታየው ቀናትን በምታከብርበት ጊዜ ወይም ቀናትን በምትለይበት ጊዜ ውሳኔ ምንድን ነው? ከምን ተነስተን የወሰንከው? ለምሳሌ አንድ ሰው አሁን ባለንበት በምንኖርበት ዓለም ወይም በምንኖርባት አገር አውድ ብናየው ለምሳሌ የመስቀልን በዓል ላክብር፣ የእሬቻ በዓልን ላክብር፣ የጥምቀት በዓልን ላክብር፣ የትንሣኤ በዓልን ላክብር፣ የልደት በዓልን ላክብር ወዘ ተብሎ አንድ ሰው ቢመጣ መጀመሪያ ምንድን ነው ኢንቴንሽንህ የሚል ነው ሐሳብህ እንዴት መጣልህ? ሀሳብ በምን ሀሳብ መጣልህ? እንዴት ሊመጣል ቻለ ብለን እናነሳለን። መጀመሪያ አንዱ እሱ ነው ውሳኔው። ሀሳቡ ምን ይመስላል? ቀኑን ለማክበር ያደረክበት ውሳኔ እዛ ውሳኔ ላይ፣ እዛ ድምዳሜ ላይ የደረስክበት ኢንቴንሽንህ ምንድን ነው? ምለው ፍላጎትህ። አንዱ እሱ ነው። ሁለተኛው ነገር ጳውሎስ የሚጠይቀው ቀንን የሚያከብር ለጌታ ብሎ ያከብራል ስለሚል ቀንን የምታከብረው ለማን ነው የሚል ነው። ለማን ነው? አንዳንድ ሰው ለልጆቹ ብሎ የሚያከብር ይኖራል። ለሌሎች ሰዎች ብሎ የሚያከብር ይኖራል። ለማህበረሰቡ ብሎ አቴንሽን ፍለጋ ወይም ትኩረት ፍለጋ ብሎ ያከብር ይሆናል። ስለዚህ የመጀመሪያው ጥያቄ ለማን ማን ውሳኔ፣ ቼክ አድርገው፣ ውሳኔህን ለማን መሆኑን ቼክ አድርገው ነው። ጳውሎስ ትንሽ ትንሽ እንሂድ። አንድ ሰው የመስቀልን በዓል ላክብር ብሎ ቢለን ስለ ወር መባቻ ይሁን ስለ ሰንበት ማንም አይፍረድባችሁ ስለተባለ የቀን ቀን ራሱ አዲስ ኪዳን የቀን አምልኮን ያስቀረ ነው። ምንም አይነት ቀን አይመለክም። የለም የቀን ክብረ በዓል የሚባል ነገር የለም። በቀን ውስጥ በቀን ውስጥ የቀን ክብረ በዓል የለም። የተለየ ቀን ሆኖ ያንን የተለየ ቀን ለተለየ በቃ የአምልኮ ስነስርዓት የምናውለው የለም። ለምሳሌ እሁድ እሁድ የእግዚአብሔርን ቃል እንካፈላለን፣ የጌታን ገበታ ቅዱሱን ማዕድ አብረን እንቆርሳለን። በሆነ ምክንያት እሁድ ቀን መቁረስ ባንችል እና ምናልባት አሁን ያለው የመንግስት ስርዓት ቢለወጥ ብለን እንይ እና የምናከብረው ቀን የሆነ አርብ ቀን በቃ የስራ ዝግ የሚሆንበት ቀን አርብ ቢሆን አርብ ቀን የጌታ እራት መቁረስ እንችላለን አርብ ቀን የእግዚአብሔርን ቃል መካፈል መሰብሰብ እንችላለን የቀን አምልኮ የለውም ውስጡ ማለት ነው የግድ በቃ ለምሳሌ በአይሁድ በዓል ቅዳሜ ነው ቅዳሜ ነው በቃ ሰንበት ነው ሰንበት ነው ቅዳሜ ካልሆነ ሌላ ቀን መሆን አይችልም የእኛ ግን እሁድ ነው እሁድ ነው የሚባል የለም አሁን አንድ ሰው ይመጣና የመስቀልን በዓል ላክብር ቢለን በጣም አደገኛ ነገሩን መጀመሪያ እናንሳ መስቀል በዓል አለው ወይ መስቀል ቃል እንጂ በዓል የለውም። መስቀል በተለየ ሁኔታ የሚከበር ክብረ በዓል የለውም። እላው ላይ የመስቀሉ ቃል እንጂ የመስቀሉ ክብረ በዓል የሚል የእግዚአብሔር ቃል ላይ የለም። ላስታውሳችሁ በዘሁልቅ ምዕራፍ 21 ላይ የተፈጠረውን ታሪክ ታስታውሳላችሁ። ሕዝቡ በኃጢአተኝነትና በእልከኝነት ምክንያት በጣም ነገሮችን ሲያበዙት ተቀሰፉ። እና እግዚአብሔር ቀስፎ የገደላቸው ከምድረ በዳ በተነሳ እባብ ነበር የተጠቀሙ። እና በቃ ሙሴም ጮኸ ወደ እግዚአብሔር። እግዚአብሔር ምን አለ? በል በዓላማ ላይ የነሐስ እባብ አድርገህ ስራና አቁመው፣ ከዛ በኋላ ያንን የሚያይ ይፈወሳል አለ። ስለዚህ የነሐስ እባብ ቆመ፣ ያዩት ሁሉ ተፈወሱ። በጣም በሚያስገርም ሁኔታ በሁለተኛ ነገሥት መጽሐፍ ምዕራፍ 18 ላይ ምዕራፍ 18 ላይ ሕዝቅያስ ምን እንዳደረገ ላስታውሳችሁ። ንጉሱ ሕዝቅያስ ቁጥር አራት እንደዚህ ይለናል፤ በኮረብታም ያሉትን መስገጃዎች አስወገደም፣ ሐውልቶችንም ቀለጣጠመ፣ የማምለኪያ አጸዶችን ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራው የናሱ እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው ይለናል። ነሁሽታን ያለው ያንን ሙሴ በዓላማ ላይ የሰራውን እስከ ረጅም ዘመን ድረስ መጽሐፍ ቅዱስ አልነገረንም። እስከዚህ ዘመን ድረስ ግን ያጥኑለት ነው የሰግዱለት ነበር። ያኔ ያው በሽተኞች እንዲድኑበት ነው። እግዚአብሔር ራሱ ነው ያዘዘው። እግዚአብሔር ራሱ አዞ በተባረከው ሰው በሙሴ እጅ አሰርቶ ያቆመው ያ በዓላማ ላይ ያለ እባብ የተባረከ ነው የተቀደሰ ነው ብለው ይሰግዱለት ያጥኑለት ነበረ። ይሄ ለእስራኤል እንቅፋት ሆኖ ንጉሱ ሕዝቅያስ ነው በኋላ ነሁሽታን ብሎ የሰባበረው። ዛሬ አዎ፣ የክርስቶስ ኢየሱስ መስቀል የመዳናችን ምልክት ነው። በዚህ ላይ የተሰቀለው ነው ያዳነን። ይሄ አይደለም እኮ ያዳነን። በዚህ ላይ የተሰቀለው ነው ያዳነን። ይሄንን አይደለም አሁንም የምናከብረው። ይሄ ግን ቃል አለው መከራው ቃል አለው? የመስቀሉ ቃል ቃል የሚነገር ቃል የሚታወጅ ቃል የሚሰበክ ቃል ነው ያለው ስለዚህ የመስቀሉ ምን አለው ቃል አለው ማለት ስለዚህ አንድ ሰው የመስቀል በዓል ላክብር ቢል ሐሳቡ ምንድን ነው ለማንስ ነው የሚል ነው ለማን ነውስ ያ ነገር አሁን የሆነ ነገር እያደረግን ለጌታ ነው ብንል አሁን እነነውሽታን የተባለው ያ የነሐስ ለጌታ ነው ብለው ሊናገሩ ነው። ለጌታ ነው ግን አይደለም፣ ለእግዚአብሔር ለያህዌ ነው አይደለም። ሙሴ ማነው አሮን በምድረ በዳ እኮ የሰራውን ጥጃ ሌላ ነው እኮ አይደለም ያለው፣ ከግብፅ ምድር ያወጣችው ወይም ያወጣን አምላካችን እግዚአብሔር ይሄ ነው፣ ነው እኮ ሌላ ስም አይደለም የፈጠረው። ወይም በዓል አላለውም፣ ወይም አስታሮት አላለውም፣ ወይም ሌላ ብሎ ስም አላወጣለትም እግዚአብሔር ብሎ ነው ያወጣለት። ግን እግዚአብሔር በዚያ ተቃወመና፣ እንግዲህ የሆነውን ታስታውሳላችሁ። የእግዚአብሔር ነው ቢባልም ነገረ ስራው እግዚአብሔርን የሚያከብር ስላልሆነ እግዚአብሔር ይጠላዋል። ስለዚህ መስቀል በዓል ብለን ብናከብር በጣም እረቻማ በጣም ሩቅ ነው ለኛ። ምክንያቱም ሃይማኖታዊ በዓል ነው። እነሱም እየተናገሩ ነው ያሉት ሃይማኖት አለን የሚሉ ሰዎች ሃይማኖታዊ ክብረ በዓላቸውን እያከበሩበት ነው ያሉት። ስለዚህ አምላክ አለን ይላሉ። ለአምላካቸው ይሰዋሉ፣ በዚያን ቀን ይዘምሩለታል፣ በዚያን ቀን ይገዙለታል፣ ይሰግዱለታል፣ ወዘተ። ምን አገባን ኛ? የኛ አይደለም እሱ። ቀንን የሚያከብር ለጌታ ብሎ ያከብራል ብለን ይህንን ጥቅስ ካለ ሰፈሩ መጥቀስ የለብንም፣ ቦታው አይደለም። ትንሣኤንም እናክብር ብንል አይሆንም። ትንሣኤ በዓል አይደለም ሲጀመር አያቸው፣ ምክንያቱም በሱ መነሳት እኛ ነን የተነሳ እና የሁል ጊዜ መጽደቃችንን ባሰብንው ቁጥር እንዲያ ነው የምናደርገው። የመንፈስ ቅዱስንም እንደዚው የሌሉ የሌላው። ስለዚህ ለማን ነው ውሳኔን ቼክ አድርገው ብሎ ጳውሎስ የሚሞግተው፣ ለዚህ ነው ለማን ነው። ምክንያቱም አንዳንዱ ሰው ለምንድን ነው ተብሎ ሲጠየቅ የሚመልሰው ምንድን ነው፣ ልጄን ወጥ እንዳይሸተው ነው ወይም ደግሞ ልጄ ወይንም ደግሞ ሰዎች ምን ይሉኛል ነው ወይም እሱ ደስ እንዲለው ነው። በቃ እኔ በዓል ደስ ይለኛል ይላል፣ አንዳንድ ሰው። ስለዚህ ለእሱ ደስታ ከሆነ ክርስቲያን መሞቱን ማስታወስ ያስፈልጋል። የሞተ ሰው ለራሱ ደስታ አይኖርም። ምክንያቱም አሁን የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው ብሎናል ቀድሞ። ስለዚህ ለጌታ ደስታ እንጂ ለሌላ አይኖርም። ቀኖቹስ? እንደገና ቀኑን መዋጀትስ? ዋል ያም ከቀን ክብረ በዓል በተነጠለ ስሜትና ሐሳብ ቀኖቹን ለጌታ ክብር እንዲውሉ አድርጎ መቃኘት በጣም ጥሩ ነው። ጌታን ኢየሱስን ለማክበር ስሙን ለማወጅ እሱን ከፍ ለማድረግ ማዋል በጣም ጥሩ ነው። ግን በጣም ጥንቃቄ ያስፈልገዋል። ምክንያቱም የሰዎች አስተሳሰብ ወደ በዓሉ ዳይቨርት እንዳያደርግ የሆነ ወደ ቀን አከባበር ላይ ዳይቨርት እንዳያደርግ በጣም ጥንቃቄ በተሞላበት መንገድ ጽድቅ እውነትና ደህንነት ያለበትን ቃል በመስበክ ወደ ተጻፈ እውነት መግባት አለበት ሰው ማለት ነው። በሌላ ሁኔታ እና ቀንን የሚያከብር ምንድን ነው? በዚህ አውድ አሁን ባለው ደግሞ ሁኔታ እንዴት አድርገን ነው ይህንን የምንረዳውም ከተባለ ደግሞ ሌላ መነጋገር እንችላለን። በሌላ ሁኔታ መነጋገር እንችላለን። ለምሳሌ ከእሁድ እስከ እሁድ የሳምንቱ ቀኖች ናቸው እና አንድ ክርስቲያን ከነዚህ ቀኖች ውስጥ የተለየ ቀን ከሌላ ሰው ጋር ሼር የማያደርገው አንድ ቀን ለራሱ ቢመርጥ እና በዚያም ቀን ቢጸልይ፣ ቢጾም፣ ቢዘምር በቃ ያንን ቀን ከጌታ ጋር የማሳለፍበት ቀን ነው ብሎ እንደተለየ ቀን አድርጎ ለራሱ ሊያከብረው ይችላል። ለጌታ ብሎ ማለት ነው። ለጌታ ብሎ በቃ ከስራ ነፃ የሚሆንበት ስልክ ማያጨናንቀው ቤተሰቦቹ እየደወሉ ማያስቸግሩት ምናምን እንደዚህ አይነቱን ቀን አንድ ቀን ወይም ቀን አጥ ሊሆን ይችላል ለጌታ ብሎ ይሄ ቀን በቃ ለጌታዬ ነው ብሎ ሊያከብረው ይችላል። ቀኑን አይደለም በቀኑ ላይ በቃ ንጉሱ አድርጎ ጌታውን በተለየ ሁኔታ እየዘመረ እየጸለየ እግዚአብሔርን እያከበረ በቃ የማንንም ስልኩን ስዊች አድርጎ ወይም ምናምን በዚያን ቀን የእግዚአብሔርን ቃል ንባብ እያነበበ በተለየ ሁኔታ አንድ ቀን ሊያከብረው ይችላል። እንደ የኤክስፒሪየንሳችን እሱን ልናየው እንችላለን ለጌታ ብሎ አንድን ቀን ያው እንትን ማለት ማክበር ልንለው እንችላለን። ይሄንን የሆነ ሆኖ ግን ቀንን ታሳቢ ያደረገ ቀኑን ለምሳሌ እንደ ሰንበት ቀኑን በቃ ይሄ ቀን ብሎ አንድ ሰው አስራ ሁለት ኔጣ ፈንታ ነው ሀያ አራት ኔጣ ፈንታ ነው አይ ሀያ አንድ ኔጣ ፈንታ ነው የለ የለ አስራ ዘጠኝ ኔጣ ፈንታ ነው ብሎ ቀኑ ላይ ሆኖ ቀኑን እያከበረ ለጌታ ነው ግን በጣም እሱን የማያስኬድ ነገር ነው። ማለት የእግዚአብሔር ቃል እሱን አይነግረንም። የቀናት አምልኮ በሐዲስ ኪዳን የለም። እና የተወደዳችሁ ቅዱሳን ይሄንን እንረዳለን ብዬ አስባለሁ። በቀናቱ ላይ የገዛ ደስታችንን የገዛ በቃ ስሜታችንን ሳይሆን ለማ ሲባል ለጌታ ለሰዎች ሳይሆን ለልጆች ሳይሆን ለዘመዶች ሳይሆን ለማንም ሳይሆን ለጌታ ጌታ ስለሆነ በእኛ ሕይወት ውስጥ ጌታ ጌታ ስለሆነ እንደዚህ እንድናስብ ያስፈልጋል። እግዚአብሔር የተባረከ ይሁን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ሌሎችም እንደዚህ ጥያቄዎች ሲኖሩ ለእናንተም መለሳለሁ። እንዲሁም የተለያዩ ጥያቄዎች ሀሳቦችና አስተያየቶች ካሉ በስልክ በመደወል ቴሌግራም፣ ዩቲዩብ፣ ቲክቶክ፣ ዋትሳፕ የመሳሰሉ ማኅበራዊ ድረገጾቻችንን በመጠቀም ጥያቄዎች መላክ ይቻላል። በጌታ ምረት የጌታ ጸጋ እንዳገዘን መጠን እንደገና ወደ እናንተም ይዘን የምንቀርብ ነው የሚሆነው። ለመልእክቱ ለሌሎች ሼር ማድረግ አትርሱ። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተከናውኑ።